የሳውዲ አረቢያ መንግስት የቤት ሰራተኛ ሾፌርን ጨምሮ ኢቃማ የተበላሸበት ሆሮ በተደረገባቸው እንዲስተካከሉ ከዚህ ቀደም ሰጥቶት የነበረው የስድስት ወር ጊዜ የምህረት አዋጅ ለተጨማሪ ስድስት ወር ተራዝሟል የሚል አዲስ ዜና እየሰማን ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ያልሐምዲላ በጣም ሰላም ነኝ። በያላችሁበት ሰላማችን። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ አድርድስ የሚመጡ ጽሁፎቻችን ደግሞ ከመረጃ ያን ያህል ቅም ስላልሆኑ ሸር ወይም ላይክ በምታረቡ ሰዓት ዩቱብ ራሱ ሪኮማንድ አድርጎ ለእነሱ ያደርሳችኋልና፣ እባካችሁ የበኩላችሁን እንደወጡ እንግዲህ መረጃው ከዚህ በፊት ይበል የሚያስበልደስ የምር ዜና ሰምተን ነበረ። እሱም ደግሞ ሁሩብ የተደረገባችሁ ወይም ደግሞ ጠፍታችሁ ኢቃማችሁ በላቅ ክስ ያለባችሁ እሱ ነገር ተነስቶ ወደ ኢቃማ ወደ የምትፈልጉት ስፖንሰርሽፕ ወይም ደግሞ ክፍል ተናዞል የምታደርጉበት ነገር የተመቻቸ ነገር ነበረ። እሱን የሚታስታውሱት የምታስታውሱት ነገር ነው። ቀኑ አልቋል። ነገር ግን ደግሞ አዲስ የተጨመረ ቀን አለ። እሱ የሚያካትተው በሰዓቱ ያልተካተቱት እና ማናቸው የሚያካትታቸው ዛሬ ማንን ነው የሚለውን ነገር በግልጽ የምናወራ ይሆናል። ነገር ግን ያው ላይክ ማድረግ አትርሱ፣ ቤቱ ማለት ነው። ከዚህ በፊት እንግዲህ የአቀራር ወይም ደግሞ ህግ ከተደነገገበት ቀን በፊት ክስ ያለባችሁ በላቅ የተደረገባችሁ እነሱን ነበር የሚመለከተው። ህጉ ከወጣበት ቀን ጀምሮ የጠፉ ህቶቻችን እኛን ችልም ወይ የሚሉ ጥያቄውን ያቀረቡ ቢሆንም ነገር ግን እነሱን በሰዓቱ አያካትትም ነበር። የአሁኑ የሚለየው ደግሞ እነሱን የሚያካትት መሆኑና ዛሬ ላይ ደግሞ የትናንትናው ቀረር ወይም ህግ ከተደነገገበት ቀን ጀምሮ ከዛም በፊት ያሉት የጠፉ ወይም ደግሞ ክስ ያለባቸው በጥቅሉ በላቅ የተደረገባቸው ጠፍታለች ብለው አመለክታሉ። ምንጊዜም ቢሮና እሱ ነገር ያለባችሁ በማስተካከል የምትችሉበት ነገር ነው ማለት ነው። በተጨማሪ ደግሞ የአሁኖቹ ያን ያህል ክፍያው ብዙም አይደለም። ምክንያቱም የበፊቱ ሰባ ስምንት ዓመት ከዛም በላይ የቆየቶቻችን ነበሩ። የእናንተ ግን አሁን በወራቶች የሚቆጠሩ ስለሆነ ያን ያህል የሚከፈል ብር ብዙም አይኖርም። ያው የተናዘል ብቻ ሁለት ሺ ብር እንዲሁም ደግሞ የተወሰነ ነው እንጂ እንደነዛ ሀያ ሺ ሰላሳ ሺ የሚያስከፍል አይደለም ማለት ነው። እና ቀለል ያለ ክፍያ ኢቃማችሁን የምትይዙበት ነገር የምትመቻቸው ደስ የሚል ነገር ነው። ምክንያቱም እንግዲህ ያው ራናዌይ ከመሆን ኢቃማችሁን ይዛችሁ በምፈልጉት መልኩ የተለያየ ሚዲያ ላይም ሆነ አረብ ቤትም ሆነ የምትሰሩበት ነገር የምትመቻቸላችሁ ነው ማለት ነው። እና እራሳችሁን ጠብቃችሁ ለምንድን የመጣ ነው የሚለውን አለማሳት ለማሳተረሱ አስተካክሉ፣ አሰሩ ማለት ነው። እንግዲህ ደግሞ ከዚህ በኋላ ጠፋለን፣ ከዚህ በኋላ ጠፍተን እንሰራለን እንዲሁም ደግሞ እንደአሁኑ ህግ ይወጣና በአጋጣሚ እናሰራለን አመጥቶልዎች ዳራዳል አይሸወድም። እሺ አሁን ትላንትና የነበረው ህግ ዛሬ ተቀይሮ እንደ አዲስ ሌላ ህግ ወጣ ማለት ነገም ይወጣል ማለት አይደለም። ምክንያቱም ይሄ ነገር የተፈቀደበት እና የተፈለገበት ምክንያት ሁሉም ህጋዊ ሆኖ እንዲሰራ እና አገሪቱ ላይ የሚኖረው በሙሉ ህጋዊ እንዲሆን የተፈለገበት ሲስተም ስላለ ነው። ዛሬ ላይ ጠፍታችሁ የፈለጋችሁት ህግ ወይም ያስባችሁት ነገር ባይሳካላችሁ ሳታስቡት ባልፈለጋችሁት መልኩ ሀገራችሁ የምትገቡበት ነገር ሊኖር ይችላል እና ስለዚህ ጥንቃቄ አድርጎ አትጥፎ ባላችሁበት ስሩ። እኛም እንደናንተ ነ እኛም ኮንትራት ነ በነገራችን ላይ ያው ትንሽ የሚያስለድም ወይም ደግሞ ወይኔ የሚያስብል ነገር ሊኖር ይችላል። ነገር ግን ሁሉም ነገር የሆነው ለበጎ ነው ብዬ ነው ያለፍኩት። ምክንያቱም እኔ ኮንትራቴን ስጨርስ ተናዙ ላደርጋለሁ ብዬ ስላሰብኩኝ አሁን ላይ ደግሞ እንዲህ አይነት ነገር ሲመጣ ምን አለ ጠፍቻ ሰርች እነሱ ጋር ኋላ ከሚለማመጥ ምናምን የሚለውን አስቤው ነበረ። ያው ትንሽ ብቻ ለበጎ ነው እና የሚያስቆጭ ነገር አይኖርም የሆነ ነገር ሲፈጠር ያው ቅድመ የተጻፈ ነገር ስለሆነ ኢትስ ኦኬ ያስብ ይዋሉ ወይ እና እናንተም ቢሆን እንደዛ ብላችሁ ባላችሁበት አርፋችሁ ስሩ። ጉዳራታችሁን ስጨርሱ ቃማ የምታረጉበትን ነገር ሰዎች ጋር የምትስማሙበትን ነገር አመሳጭታችሁ እንትን በሉ። አሁን ላይ ብትጠፉ እናንተን አይመለከትም። አሁን የወጣው ህግ ከዚህም በፊት የወጣ ፎትን ነው። ከትላንት ህጉ ከመውጣቱ በፊት ቀድሞ የወጡትን ነው የሚመለከተው። እናንተን አይመለከትም። ባላችሁበት ተረጋግታችሁ ስሩ። የመጨረሻ ህግ ነው። ከዚህ በኋላ የሚወጣ ህግ አይደለም ነው የተባለው። እንግዲህ ከወጣም ደግሞ ሰይ የለጠፉት ይሆናል። ግን እናንተ ተረጋግራችሁ ሰርሳችሁ ክንድራሳችሁ እንጨርሳችሁ አንደኛ፣ በቂ ብር ይኖራችኋል የምታሰሩበት የምታስተካክሉበት ለአንዳንድ ነገር የሚሆናችሁ። ሁለተኛ ነገር ደግሞ አሁን ጠፍታችሁ ሳታስቡት ሀገር መግባት መቼም የሚፈልግ ያለ አይመስለኛው፣ እና እሱም ነገር እንሻላ በደንብ ልብ ብላችሁ ልታዳምጡት የተሻለ ነው። የምታሰሩ ልጆች ደግሞ ጥንቃቄ አድርጎ እንግዲህ አንደኛ ኢቃማ በቀላ የሀገሪቱ የመኖሪያ መታወቂያ የያዛችሁ ያለም የሚሰማችሁ እናንተ ተጠንቀቁ። ምክንያቱም ይሄ ቃማ በል በአንድ ቀን ሀገራችሁ የሚያሳፍሯችሁ ይችላሉ። የዛ ሀገር ህግ ከባድ ነው። ይዘናል ብላችሁ አትበጣጠሱ። ያልሆነ ነገር ያልሆነ ድርጊት አትስሩ፣ አታድርጉ። ያው ለሌሎች እንግዲህ ሸር በማድረግ

እንሻላህ ወደፊት ይስተካከላል ብዬ አስባለሁ። የሆነውም ለበጎ ነው። መጥፋት አልፈልግም በፊትም አሁንም ማለት ነው። ግን ዛሬ ሲወጣ ምን አለ ጠፍቻ ሰርቼ ቢሆን እሷ ጋር ከምን ለማመጥ ምናምን ብዬ አሰብኩት። ግን ጥሩ ሀሳብ እንዳልሆነ ያው የሆነ ሁሉ ቀደም ነው አላ ቅድሚያ ጽፎት ስለነበረ ሶኬ ምንም አይደለም። እና እናንተም ለበጎ ነው ብላችሁ አስባችሁ እንደዛ አድርጎ ድንገት ዛሬ ጠፍታችሁ፣ አንደኛ ያልታወቀ ሰው፣ ሁለተኛ ደግሞ ይሰራልናል በሚል ተልካሽ ሀሳብ ለማይሰራ ነገር አላማችሁ እናንትናችሁ ላይ ሳትደርሱ ያልሆነ ነገር መቼም የሆነ ነገር አስባችሁ ሳይሳካላችሁ ሲቀር ያበሳጫል። ነገር ግን ደግሞ ሳታስቡት ሀገር መግባት ማለት ቀላል የሚባል ነገር አይደለም። ጥንቃቄ አድርጎ ህጉ የሚመለከተው ከዚህ በፊት የነበሩ እህቶችን ነው። ከህጉ በፊት አሁን ለሚጠፉ እናንተን አይመለከትም። ትላንትና ጠፍተው ነበረ ተስተካከለላችሁ። ዛሬ እኛ የምንጥፋና አዋጅ መጣ ይሆናል፣ የሆነ ነገር ይፈጠራል። አቢብቴ አለፊበት ለተቀመጭው አንደኛ ስራ የለም ወጆ። ሁለተኛ ነገር ደግሞ እንዲህ አይነት ህግ ቢወጣ እንኳ ስራ በሌለበት ሰዓት ምን ከምን አድርገሽ ነው የምታሰረው? አሁን ላይ ስራሽን ስሪ ኮንትራክሽን ጨርሽ፣ ሰዎች ከምትስማሚበት ነገር ፈልጌ ከፊል ወጭ ፈልጌ አስተናዘላለሁ። ይሄን ያለሽ አማራጭ። እኔ እንደዛስ ነው ሐሳቤ ማለት ነው አሁን ላይ ሁሉም ሰላማችሁ ይብዛ በያላችሁበት። ያው ለቤቴ አዲስ ከሆናችሁ ላይክ በምታረጉ ሰዓት ዩቱብ ራሱ ሪኮማንድ አድርጎ ለአዲስ እህቶች ሸር ስለሚያደርግላቸው ላይክ ማድረግ አትርሱ። ከተሞቻችሁና ለአዲስ ነገር መስማት ከፈለጋችሁ ደግሞ ሰብስ ሰብስክራይብ አርጋችሁ ቤቴን ተቀላቀሉ። እንዲሁም ደግሞ የደውል ምልክት ዋንጫ አድርጋችሁ ሁሌም ቪዲዮ በመለቀ ሰዓት እንዲመጣላችሁ ኖቲፊኬሽን። እንደዛ ነው። ሰላማችሁ ይብዛ። ባይ። ወዳችኋል